ዓለም እያጣ የመጣው ግን ደግሞ ለህዝቡ አስፈላጊ የሆነው የትብብር መንገድ በኢትዮጵያ ባለፉት አምስት ዓመታት እየተተገበረ ይገኛል። በምርጫ ያሸነፈው የመደመር መንግስት የሀሳብ ልዩነትን በማክበር ለሀገር ልዕልና በጋራ መስራትን በመምረጥ መርካቶችን በመንግስታዊ መዋቅሩ አስገብቶ በጋራ እየሰራ ይገኛል። ይህ በሀገራችን ብቻ ሳይሆን ዓለም የተቸገረበት አህጉራችን የታመሰችበት ትልቁ ችግር ሆኖ እንደነበር የሚያነሱት የዘርፉ ተመራማሪ በኢትዮጵያ በአዲስ እሳቤ ምላሽ ማግኘት መጀመሩን ያስረዳሉ። ተፎካካሪ ፓርቲ ስልጣን ያላቸው የመንግስትነትን ወንበር አምነ መስጠት በራሱ ከባድ ነው። ስለዚህ ብልጽግና አሁን ያለው የመንግስት ስርዓት ያንን የሰበረ ይመስለኛል። ምክንያቱም ልምዱ አዲስ ነው። በእኛ ሀገር ይሄ በደንብ አድርጎ እንለማመደው የሚገባ ነው። በሌላም አለም በብዛት ያልታየ ነው። በዲሞክራሲ እጅግ በጣም ሄዱ የምንላቸው ስካንዲኔቪያን አካባቢም ይሁን በአሜሪካ የምርጫ ታሪክም በብዛት መንግስት እየመሰረትኩ ነው፣ ኑ ከኔጋ እንስራ፣ ካቢኔ እናዋቅር የሚል ልምምድ የተጻፈ ሊትሬቸር ብዙ አላገኘንም። ይህ ደግሞ መንግስት የሰጠውን ትኩረት በተግባር የገለጠ የፖለቲካ ፓርቲዎች ለብሔራዊ ጥቅም በጋራ መቆም እንዲችሉ ያደረገ መሆኑን የፖለቲካ ፓርቲዎች የጋራ ምክር ቤት ያረጋግጣል። የሀገርን ሉዓላዊነት በሁለንትናዊ መልኩ ለማረጋገጥ ያለን መሻት ሁሉም ወደፊት ይዞ እንዲመጣ እድል እየሰጠ የሚቀጥልም ሆኖ ይቀርባል። እኛን አካባቢ መጠቀም፣ ማደግ፣ መለወጥ ኢትዮጵያውያን። ካደገች አትጠመዘዝም፣ ካደገች አትታዘዝም፣ ከፈረጠመች ከትእዛዝ ውጭ ነው የምትሆነው። ድሃ ከሆነች ግን ትንሽ የሰጠን ትልቅ ትእዛዝ የሰጠን እናኖራለን የሚል አስተሳሰብ ያላቸው ዛሬም አይኖሩም፣ የሚል ግምቶች አይኖሩም። እነዚህን አውቆ ነቅቶ አሁኑኑ መከላከል ያስፈልጋል። እነዚህን አውቆ ነቅቶ የህዝብ ተጠቃሚነት ነው ኖ የሚባል አስተሳሰብ ለእነሱም ያስፈልጋል። ከነዚህ ጋር የሚተባበር ኢትዮጵያውያንም ቢሆን ማውገዝ ያስፈልጋል። ፖለቲካ ልዩነት በዚህ ላይ ይሰራል። ሌሎች ልዩነቶቻችንን መፎካከር ባለብን ልክ እንፎካከራለን። መተባበር ባለብን ጉዳይ ላይ እንተባበራለን። በአገር ጉዳይ ላይ፣ በህዝብ ተጠቃሚነት ላይ፣ በአገር ሉአላዊነት ጉዳይ ላይ የፖለቲካ ልዩነት የለም። የመደመር መንግስት አሸናፊነቱን ተጠቅሞ ከኔ በቀር አለማለቱ በፖለቲካው መድረክ የሰበረው ኋላ ቀር ሂደት መኖሩን ይጠቅሳሉ። ይህም የሀገር የልማት ጉዞ በፖለቲካ ልዩነት ምክንያት እንዳይጓተት የሚያደርግ ነው። አገራዊ ልማትን በጋራ ትመክርበታለ አሁን አገራዊ አጀንዳዎች አሉ። የኢኮኖሚ ጥያቄ አለ። የሴኩሪቲ ይሸዋል የጸጥታ ጉዳዮች አሉ። አሁን ባለፉት ጥቂት አመታቶች ፓርቲዎች ተቀራርበው ሲመካከሩ የጋራ ምክር ቤት ሲመሰርቱ በጋራ ምክር ቤቶቻቸው ሲጨቃጨቁ አይተናል። ይሄ ቆንጆ ልምምድ ነው። አንዳንዶቹ ደግሞ ይሄ አገራዊ በሆነ ጉዳይ ላይ ሰፊ ጫፌ ላይ ልዩነትም ሲያስ ሲያንጸባርቁ ተስተውለዋል። እንዲህ አይነቶቹ ልምዶች መስተካከል አለባቸው። ምክንያቱም ሁሉም ፓርቲዎች የሚሰሩት ለሀገራዊ እድገት እስከሆነ፣ ለሀገር ፍላጎት የግል ፍላጎት እዚያው እስከሌለው። ልምምዱ ጥሩ ነው። መሰል የትብብር መስመርን ማስቀጠል ሌሎች ሀገራዊ ህዳሴዎችን ለመፍጠር ወሳኝነት እንዳለውም ተመላክቷል። ዛሬን ብቻ ሳይሆን ነገን የተሻለ ለማድረግ የሚተጋ ስርዓት ውስጥ የራስን አሻራ ለማስቀመጥ የፖለቲካ ልዩነቶች አቅም እንደማይኖራቸው ነው መሬት ከወረዱ ክንውኖች ልምድ የተወሰደው። የህዳሴ ግድቡ እንዳይሳካ የተፋሰስ ሀገራትም ለማሰናከል ብዙ ሙከራዎችን አድርገዋል። የዛንም ያለ ልዩነት ነው ያሳካ ነው። ማንም በሀገራችን እድገት ላይ በሀገራችን ለውጥ ላይ በራስ ሀብት መጠቀም ላይ ጥያቄ ሊያነሳም ጥያቄ መላሽም ሊሆን አይገባም፣ በሚል በጋራ ቆመን ነው ያሸነፍነው። እንግዲህ በጋራ የቻላል መንፈስ የመጣው ውጤቱን ልናረጋግጥ የቻልነው በራስ የመጠቀም ጉዳይ ነው። የመደመር መንግስት የሀሳብ የበላይነትን በማስቀደም የሀገርን ብልጽግና ለማረጋገጥ ትርፉን ሰው አድርጎ መስራቱን እንደሚቀጥል ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። በውስጣችን ያሉ ከውጭ የምንሸከማቸውም ሰዎች ሰውን ማትረፍ ብልጽግና ብልሃቱ ስለሆነ ነው። ትናንት በሌላ ጎራ የምናያቸው ሰዎች ዛሬ ወደ እኛ ተርታ መጥቶ የምናያቸው ዋናው ምክንያት ሰው ማትረፍና ገንዘብ ማድረግ የመደመር መርህ ስለሆነ ነው። ሀሳብ አልቦነትን ገርተን የመደመር መንግስት ጫንቃ ላይ የተጫነውን ኢትዮጵያን ከአረንቋ አውጥቶ ወደፊት የማሻገር ተጋድሎ በብቃት እንድንጋደል ለእኔ ብቻ ሳይሆን ለእኛ፣ ከልካይ ሳይሆን አስቻይ እሳቤ የያዘ አመራር ይፈልጋል። ይህን ማድረግ ከቻል የሚቀጥሉት አምስት ስድስት ዓመታት ያለምንም ጥርጥር ኢትዮጵያን ሌላ ምዕራፍ የምናይበት ይሆናል።